ተናጋሽ፣ ማለት ነው፣ ጌቱ ማለት ነው። ነፃ ወጣህ ዛሬ አሜን! ነፃ ወጣህ ዛሬ አሜን! አንቺ ወደፊት ወደኋላ የጎተተሽ ነገርሽ ባለበት እንዳይጨምር እያደረገን ጭራሽ ደጅሽን ሊያዘጋ ነው። ይሄ ዲኮር ምናምን ዲኮር ነው የሚሰራው። ተብሎ ተጽፏል፣ ዲያብሎስን ተቃውሙት ከናንተ ይሸሻል ተብሎ እንደተጻፈ ዛሬ የሚያስጨንቃችሁ ነገር ተቃውሙት ከናንተ ይሸሻል? ሸንሻ ምንድን ነው የለበሽው? አንቺ ካቦርት ጋውን ነጫጭ ጋውን የሚለብሱ ሰዎች ታውቂያለሽ? ሐኪም እሺ፣ ማንን ታውቂያለሽ? እሷን ደግሞ የሚያደክማት ነገር አየሁ። ተመሳሳይ ነገር አየው። ልክ ነው የማየው ዛሬ ይኸውላችሁ፣ አስላችሁት እየሶራችሁ የደከማችሁበት ያ ችግር ከእናንተ ላይ ተራገፈ። አንከራ አንከራትታታለሁ ከሰው ተራ አውጣት አለሁ ይላል። አትችንም አሁን ልቀቃት። በጌታ በኢየሱስ ደም ተዋይታለች። ልቀቃትን አይደውን ስ የመጨረሻ ስ ዛሬ በጌታ በኢየሱስ ስም ከበረከታችሁ ላይ አጋንንቱ ተመቷል። ከጤናችሁ ላይ አጋንንቱ ተመቷል። ከቤተሰባችሁ ላይ አጋንንት ተመቷል። ከኑሯችሁ ላይ ተመቷል። ከትዳራችሁ ላይ ተመቷል። ደግሞ በስጋ በስጋ ዓይንና ቋንቋ መልካም የሚባል አይነት ሰው አየው። በጌታ መንፈስ ማስተዋል ያለው አይነት ሰው አየው። ግን ድካም ሲሆንባት ደግሞ አየው። አምላኬ እግዚአብሔር ጣልቃ እገባለሁ። አሜን። ግን ምን እንደሆነ አላውቅም። በጌታ በኢየሱስ ስም እናትሽን የመታን ክፋት አይመታሽም። አይ አይቀጥልም። በስቲ ድገሚና፣ በይ የመጨረሻ በይ። እግዚአብሔር ጣልቃ ገባሁ አለኝ። አንድ ሰው ይጩና፣ አሜን ሲል ይሁንለት። የእግዚአብሔር ጣልቃ ገብነት እናንተ ቤት ይሆን። የእግዚአብሔር ጣልቃ ገብነት እናንተ ቤት ይሆን። ቀኝሽን ይዣለሁ አልተውሽም አለኝ ጌታ። አልጥልሽም አለኝ ጌታ በንፈስ ቅዱስ ቤት ህይወት፣ ትዳር፣ ስራ፣ ኑሮሽ የረፍት ይሁን የረፍት ይሁን የረፍት ይሁን። በጌታ በኢየሱስ ስም ከዚህ ቀን ጀምሮ የሚያሳርፍ ቅባት ያገኘሽ በኢየሱስ ስም አሜን። እንዴት ነህ እያሱ። የሚባለው ማን ነው? እስቲ የመገለጥ ጊዜ ነው። በል እስቲ የመገለጠ ጊዜ ነው። የመገለጠ ጊዜ ነው። አንድ አንተን አየሁ። አንድ ሴት አየሁ። በደንብ ስማኝ። ወርቅነሽ ማለች እናቴ ናት። ጌቱ ማነው? ነፃ ወጣህ። ዛሬ ነፃ ወጣህ። ነፃ ወጣህ ዛሬ። አላውቅም። እግዚአብሔር የሆነ በጥቃቅንና አነስተኛ አትኖርም አለኝ። አሜን፣ አሜን። ያንተ በረከት ያለው እዛ ነው። ግን ከዚህ ቅባት ይዘህ ትሄዳለህ። አሜን፣ አሜን፣ አሜን። አንድ ሰው ጮሆ አሜን አይደል? አሜን፣ አሜን። ምን ይዘህ ትሄዳለህ? ቅባት። እስኪ አንድ ሰው ጮሆ አሜን ይበል። አሜን፣ ደግሞ አሜን ይበል። አሁን ያንተ የልብ መሻት ቅባትና ቅባት ብቻ ነው። ሌላ ጉዳይ የስ የስ እንደውም ማለት ነው። ቅባት ፍለጋ አትንከራተት ማለት ነው። ልትኖር የምትችልበት በቂ ነገር አለህ። አንተ በራስህ አሁን በዚህ እድሜ በቂ ነገር አለ። ግን አሁን እሱን አይደለም ምትፈልገው፣ ቅባት ነው የምትፈልገው። ተንበርከክ እስኪ። ዝም ብለህ ያስበል። በቃ በይ፣ ድገ፣ የመጨረሻ በቃ። ሆነልህ፣ ከፈተው፣ የአንተም ነገር ይከፈተው በኢየሱስ በጥርሱም ቢሆን ይከፈተው። መልዕክት ነው ለስ፣ አገኘሁት፣ አውቃላችሁ በቃ ያንተ ጉዳይ እንደዚህ ነው። ሃሌሉያ! አሁን ስታዩት በስጋት ስራ ይመስላል፣ አይደል? አይደለም ስራ አይደለም። ይሄ ጸሎት ነው። አሁን እሱን ሊቀባ እሱ የሚታገል ይመስላችኋል፣ አይደል? ጌታ የሱን ስራ እየሰራ ነው። ኦኬ ዛ ታገለካ የታገለ እንደዚህ ወደቀ። የሚያታግልህ ወደቀ። ሥራ የሆነብህ ወደቀ በጌታ በኢየሱስም ወደቀ። እኔ ላይ ያለው ክባታ ያገኘ የክብር ያገኝ በኢየሱስ እንዲህ ነው የሚሆነው። አሁን በጌታ በኢየሱስም በሕይወታችሁ ላይ ሥራ የሆነባችሁ፣ ትግል የሆነባችሁ፣ ድካም የሆነባችሁ በናዝሬቱ ጌታ በኢየሱስ ስም ዛሬ ከሕይወታችሁ ላይ ይሰመል ከዘመናችሁ ላይ ይሰበር፣ ከዘላለማችሁ ላይ ይሰበር፣ ከትዳራችሁ ላይ ይሰበር፣ ከኑሯችሁ ላይ ይሰበር፣ ከአገልግሎታችሁ ላይ ይሰበር። ይሰበር፣ ይሰበር፣ ይሰበር። ያግኛችሁ በኢየሱስ፣ ያግኛችሁ በኢየሱስ። ሚሲቁሚ ሲ እኔ ቀጥታ ነው ቁም ያልኳት፣ እንዴት እንደ ቆመች ብታዩ። የራሱ ፕሮፌቲክ ነው ታውቃላችሁ። እንዴት በቀላሉ እንደወጣች እንዴት ያለ ትግል እንደወጣች። እግዚአብሔር ያለ ድካም አወጣሻለሁ አለ። ያለ ድካም አደርስሻለሁ አለ። ያለ ድካም አስገባሻለሁ አለ። ኧረ ማለፍ ሆነልሻል። እይታሽ ተቀየረ። አገልግሎትሽ ተቀየረ። ታገለግያለሽ ታገለግያለሽ ተቀየረ። እሺ፣ አንድ ሰው ተቀየረ በለዋት። ድገሙና ተቀየረ በለዋት። የመጨረሻ ተቀየረ በለዋት። በጌታዬ በኢየሱስ ስም ይሄ ቅባት አንቺ ላይ በጥፊ ውደቅ። አይኖችሽን የሚከፍት ቅባት ሚስጥራትን ሁሉ የሚገልጥ ቅባት በክርስቶስ ኢየሱስ ስምና ስልጣን በከፍታ ላይ የሚያስኬድ ቅባት በናስሬቱ ጌታ በኢየሱስም አርቆ ወደ ክብር ወደ በረከት የሚወስድ ቅባት ከዚህ ቀን ጀምሮ በኢየሱስ ስም ያገኝሽ ይሄ ቅባት ከዚህ ቀን ጀምሮ ያገኝሽ በጌታ በኢየሱስም የውስጥ የውጭ ደጆች ይከፈቱልሽ። በናዝሬቱ ጌታ በኢየሱስ ስምና ስልጣን እጁን ክንዱን ክብሩን ማየት ይሁንል ይሁንል ይሁንል ይሁንል ይሁንል። ዮርዲናይ ሼላ ብራሃታ ላባጋያራ ላፖስ ያው በፋይናንስ ባረኩሽ በስራ ባረኩሽ፣ ከዚህ ቀን ጀምሮ በትዳር ባረኩሽ፣ በኑሮ ባረኩሽ። የትኛውንም ኔትወርክ ቆረጥኩኝ፣ የትኛውንም የሰዎች ቆረጥኩኝ። ከዚህ ቀን ጀምሮ አልፎ መሄድ ይሁንልሽ። ይሄ ቅባት በኢየሱስ ስም ያሻግርሽ። ዛሬ በጌታ በኢየሱስ ስም እባርካለሁ፣ በበረከት መንፈስ እባርካለሁ፣ በላይ ላይ ባለው በሚባርከው ቅባት እባርካለሁ። ሹፍርና ምናም መኪና ሚያሽከረክር ሰው ታውቃለህ ራስህን መኪናም አንተም ነገር ታሪክም ቅባቱ ሁሉ ይቀየር። አሜን። እንዲቀየር ነው የመጣው። ለዛ ነው የመጣው። እንዲቀየር ነው የመጣው። እንዲቀየር ነው የመጣው። ዌልካም በሉታ፣ ዌልካም። ዛሬ ነው የመጣህ። አዎ፣ እንዲቀየር ነው የመጣህ። አዎ። ስሚ፣ ስሚ፣ ስምረት ከሚቀጥለው ጥቅምት የሚባለው ወር አርቆ ከዳር በኋላ በምስክርነት እንገናኛለን። አሜን። ጠላት፣ አንቺ ወደፊት ልትወርጪ፣ እሱ ወደ ኋላ እየጎተተሽ ነገርሽ ባለበት እንዳይጨምር እያደረገ ጭራሽ ደጅሽን ሊያሰጋ ነው ይሄ እንዲህ ዲኮር ምናምን እውነት አንተ ጮኸ። አሜን አትለኝም ሆይ? ደግመህ አሜን አትልም ሆይ? ለመጨረሻ ጊዜ አሜን አትለኝ። ይሄ በረከት ይግባ አንተ ቤት። ይሄ በረከት ይግባ አንቺ ቤት። ይሄ በረከት ይግባ እናንተ ቤት። ይሄ በረከት ያገኛችሁ። አንተ ነገርህ እንዲቀየር ትፈልጋለህ? ነገርህ እንዳይቀየር የሚያደርገውን ጨለማ ግን አየሁት። በየነ ማነው ወላጅ አባትህ? የመንግስቱ አባት ነው።

ይሄን ብላቴና ስጠው ለራሱ ማይኩን። ይሄን ብላቴና የሚያውቀው እዚህ ጉባኤ ማሚ ታስታውሻዋለሽ፣ ሲቀባ ታስታውሱታላቸው። ምንድነው የተፈጠረው ነገር? እዛን ቀን ሲቀባ እሱ ምንድነው ሀፕን ያደረገው? ነፃ ነፃ ወጥቶ ዘርማን ዘር ላይ ያለው ብሎ የተከተለህ ብሎ አደለ አታድግም የሚል ብሎ ከላው ላይ ጮሆ ወጣ መንፈሱ። ከዛ የእግዚአብሔር መንፈስ በላው ላይ ሆነ። አሁን እዚህ ብላቴና ፊት እዚህ ብላቴና ቤተሰብ መካከል ያለ እንደ ተራራ የከበደ ነገር እግዚአብሔር እንደ ሰም ያቀልጠዋል። አሁን እዚህ ልጅ ላይ ምንም አይነት የምታዩት ምልክት የለም። ስታዩት ያምራል፣ ደስ ይላል። ቆንጆ የልጅ ምናምን አይደለም። ወደ ጌታ የሚያውቀው ሁሉ ላይመስላችሁ ይችላል። ግን ያውቀው። ቤታችሁ ላይ ዘራችሁ ላይ ያለውን ሁሉ ቀንበር እግዚአብሔር በዚህ ልጅ ይሰብራለዋል። እግዚአብሔር እንደዚህ አለኝ፣ በዚህ ብላቴና ዘመን ምድርን፣ ትውልድን፣ ቤትሽንና ቤተሰብሽን ሁሉ አሳርፋለሁ። ከነገ ጀምሮ እኮ አይደለም፣ ከዛሬ ጀምሮ እግዚአብሔር በዚህ ብላቴና ላይ ስራ ይጀምራል። እስቲ ተንበርከክ። የሚገርም ነው። ብላቴና አምላክ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ዛሬ ይህንን ብላቴና ዳዊትን በቀባህበት መንፈስ ሳሙኤልንም በላክበት እዚያ መንፈስ በልጅህ በክርስቶስ ኢየሱስ ስም ባሪያህ በስምህ ቀበዋለሁ። አባቴና አምላክ እግዚአብሔር ሆይ፣ ዘር ማንዘሩ ላይ ያለውን ቀንበር፣ ያለውን ነቀፌታ እግዚአብሔር ሆይ፣ ምድሪቷ ላይ ያለውን ከርስሉ የሚሰብር ቅባት በብላቴናው ላይ ይሆን። በጌታ በኢየሱስ ክርስቶስ ስም ሊይዘው ሊያዘገየው የሚፈልግ ጨለማ፣ ጭንገፋ፣ እርግማን ቢኖር አሁን ከመንገዱ ላይ ይነሳ፣ ከመንገዱ ላይ ይነሳ፣ ከመንገዱ ላይ ይነሳ። አይምሮን ባረኩት፣ ለበረከት ይሆን። ዘመኖን ባረኩት፣ ለበረከት ይሆን። አብ ወልድ መንፈስ ቅዱስ በተሰጠኝ በልጅነት ሥልጣን በላይ ላይ ባለው በነቢያት መንፈስ ከዚህ ቀን ጀምሮ ይህን ብላቴን ቀባሁት። የመጨረሻ ሐሌሉያ ሐሌሉያ ሐሌሉያ። ኦኬ ከሞል አሁን ይህንን ጉባኤ ባርክልኝ ኢየሱስ። ማን ነው? በምንም በማንም ማይረታውን ጌታ እናመልካለን። ዛሬ በቤተሰባችሁ ላይ በኑሯችሁ ላይ በሕይወታችሁ ላይ በትዳራችሁ ላይ መከናወን ይሆንላችኋል። ክፉ ሁሉ ይመታላችኋል። አጠቀብላለሁ ሰው ያዘውና ክፉን ሁሉ የሚመታ አምላክ ነው የምናመልከው። በሉ ዘርማንዘር የሚመለክ መልአክት የተመታ ይሁን። እኛ ጉዛን አይደለን። ምንም ሲደረግልን ማናመሰግን እናመሰግናለን። ደብሎ ሶሄንን ስማ በሉት። እኛ የምናመልክው ጌታ በማንም በምንም ማይጋደም ጌታ ነው። እንደዚህም ተብሎ ተጽፏል፣ ዲያብሎስን ተቃወሙት ከእናንተ የሚሸሻል፤ ተብሎ እንደተጻፈ ዛሬ የሚያስጨንቃችሁ ነገር ተቃወሙት ከእናንተ የሚሸሻል። ምንም አይሳነህ ጌታ

በጌታዬ በኢየሱስ ስም እነኚህ አይኖች ይከፈቱ፣ አሁን ጆሮቹ ይከፈቱ። አጥርቶ ማየት መስማት ይሁንለት። ያንተ አፊውን ከዚህ ቀን ጀምሮ ለሕዝብ ሁሉ በረከት ይሁን። እንዝርማን ዘር ላይ የሚመለከውን ጨሌ አቴቴ ከዚህ በኋላ ኖ እያልክ ትረግመዋለህ፣ በኃይል ትቃወመዋለህ። እርግጠኛ ነህ። ነገር ተለቀቀ፣ ነገር ተቀየረ። ከዚህ ቀን ጀምሮ በጌታ በኢየሱስም በዚህ ቅባት መፈታት ሆነልህ። አሜን። አጥርቶ ማየት ይሆነለሽ። ከማይመች አካሄድ ሁሉ ደግሞ ለየውሽ ና በጌታ በኢየሱስም ወደ ክብረ ወደ በረከት አስቸኮልኩ የማንም እጅ የሌለበት ይህን አንቺ እንኳን በጌታ በኢየሱስም ያልተጋሽበት ትልቅ ተጅ ሲከፈትልሽ ማለፍ ይሁንልሽ አሳለፍኩሽ ጌታ ላንቺ ስራ ሳይሆን ስራዎች ይሰጥሻል ስራሳዩ ስራዎች አሜን። በጌታ በኢየሱስ ስም ከእጅሽ የማይወጣ በረከት ጠርቼልሻለሁ። ሂጂና ተከናወኝ። ባቴና ምላከ እግዚአብሔር ሆይ፣ የዚች ብላቴና የትንቢት ቃሎቿ ሁሉ አካል ይልበሱ። ከዚህ ማይክሮ ሰከንድ ጀምሮ ከተጠማቸው ከተራበችው ካንተ ህልውና ጋር መገናኘት ይሁንላት።